400 ዓመታት በፊት በ1628 የተመሰረተች ከተማ ነች። እንግዲህ ስያሜ ዋና ስሟ ከ300 ዓመት በፊት እንደሚጠራ ይገለጻል። የኢትዮጵያ አይን፣ የኢትዮጵያ ራስ ታላቋ ጎንደር በዓለም ሰገድ ፋሲል ዘመነ መንግስት ተቆርቁራለች። ስለ ጎንደር ሲወራ በንግድ ቀጠናነቷ በተለያዩ ዘርፍ ኢትዮጵያ ውስጥ በማገልገል ሴንተሩና በማገልገል ሰባት መቶ ስምንት መቶ ዓመት ይወስዱታል። ግን የነገስታቱ መቀመጫ ከሆነች ግን አራት መቶ ዓመታት አልፈዋል። ሁለት መቶ ሃምሳ ዓመታት በላይ ደግሞ የኢትዮጵያ ዋና ከተማ ሆና ያገለገለች ከተማ ነች። የነበረ መንግስት ነበረ ነበሩ አላየንም። ወድቃ ነበር ጎንደር ቦስቅላ ነበር። እኔ ተወለድኩ ጎንደር ከተማ ነው ያደኩ ጎንደር ከተማ። የፋሲል ቤተ መንግስት ለመፍረስ ተቃርቦ ነበር። ኢትዮጵያውያን አሁን የያዝነውን ቅርጽ እንድንይዝ የራሷን ያበረከተች ከተማ ነች። ከሌላኛው የዓለም ክፍል የመጡ ተጓዦች ለጎንደር በጣም በርካታ ነገሮች ጽፈው ይገኛሉ። ለአብነት እንደነ አልሃይሚ ጎንደር በተመሰረተች በ12 ዓመቷ ነው የመጣው እና የአብያተ መቅደሱን የአብያተ መንግስቱን የገለጸበት በትንገድ እጅግ በጣም ረቂቅ ከተማ እንደነበረች ልክ እናት አባት እህትና ወንድም አይንያ እየታሞበት ለማሳከም እየፈለገ ማሳከሚያና መታከሚያ ቦታ አጥቶ በዚህ ተስፋ መቁረጥ ውስጥ ነው የነበረ። እዚህ መስጊድ የነበሩ ሼህ መሐመድ በላይ የሚባሉ ከአያታቸው የወረሱት ብዙ ልጆች የወለዱ ትልቅ ሰው ነበሩ። በቀላል ነገር የሚታይ መስጊድ አይደለም። ብዙ ልጆች አፍርተውበታል፣ አስተምረውበታል። የንግድ ሁኔታው በተለይ ከዚህ ከሴራና ራ ንግድ ጋር ተያይዞ የነበረውን መንገድ እጅግ በጣም ስልጡን የሚባሉ ሀገራት የሚያካሄዱት የነበረው አይነት የነበረ። ይህ ቤተክርስቲያን ጥንታዊ በመሆኑ የዓለም ቅርስ እና በዩኔስኮ የተመዘገበ በመሆኑ በዓለም ያሉ ጎብኚዎች ይመጣሉ፣ ይጓዛሉ። ከጫማ ጠራጊው አንስቶ እስከ ላይ ያሉት ባለሀብት ሁሉም ይጠቀሙበት ነገር ነበር። የእምነትን ብዙሃነት ተቀብሎ የኖረ ህዝብና አካባቢ መሆኑ ለዚህም ማሳያ ተደርጎ የሚወሰደው ከክርስትናም ከእስልምናም ከጁዲይዝም እምነቶች አብረው የሚገኙበት ከተማ ነው። ልማት በሚባልበት ጊዜ ልማትና ህዝብ አብረው ነው የሚያዘው። ህዝብና ከተማም ደግሞ የማይነጣጠል አካል እኔ የመጣሁበት የምዕራቡ ዓለም ሰፈሮችን ሁሉ እያፈረሱ ነው። ሀይዌይ ሲሰራኝ ነው እና ብዙ ሃይዌይ በሃይዌይ የሆኑ ብዙ አካባቢዎች ተነስተው ለምተው ሌሎቹ ነዋሪዎች ወደ ሌላ ቦታ እንዲሄዱ እንዲሰፍሩ ተደርጎ ነው። አሁን እንደምታዩት አልነበረም። ቤተ መንግስቱ ለቱሪስቶች የማይመች ሆኖ፣ ሌላው ደግሞ የቀራው በመፈረስ አደጋ ላይ ነበርና ህብረተሰቡ ደግሞ ይህን ለመስራት ለመጠገን አቅም የለውምና አይናችን እያየ መታወቂያችን የኢትዮጵያ መታወቂያ ከሆኑት ኩራት ከሆኑት አንዱ የጎንደር ፋሲለደስ አብያተ መንግስት ነበር። ከተማው ተጎሳቁሎ ነበር። ቅጥልጥል ቤቶችም ምናምኖችም ከዘመናዊ የከተማ እይታ እየወጣ ነበር እና ያን አሁን በሚገባ ከተማ ቅርጽ ይዞ በነበረው ፕላን እየታደሰና እየተጠገነ መታየቱ በጣም ደስ የሚል ነው። በጣሊያን ወረራ ወቅት እንደ ዋና ከተማ አድርገው የሚጠቀሙበት የነበረ፣ በዚህም አንዳንድ በወረራ ወቅት የተሰሩ ኪነ ሕንፃ ስራዎች ከተማ ላይ አሉ። ከዛን ጊዜ በኋላ ያሉ የተሰሩት ጥቶች ስንሽ ልማት ካልሆነ ጎንደር ተረስቶ ተትቶ የነበረ ከተማ ነው። ሰው ሲታከም ቁስል ለማፍረጥ በግድ መታመም አለበት። ያ ካልተፈረጠ ቁስል አይድን ስለዚህ ይሄ አሁን ያለው እድሳትና ጥገና ለሚቀጥለው ትውልድ የበለጠ መንገድ ጠራጊ የልማት መንገድ ነው። የቱሪዝምን እንቅስቃሴ ያንቀሳቅሰዋል። እንግዲህ እዚህ ቦታ ላይ በዋናነት እንሰራዋለን ብለን ያሰብ ነው ሁለት ነገሮችን ነው። የመጀመሪያው ከዚህ ከትራፊክ ጋር በተያያዘ መንገዱን የማስፋት አጠቃላይ ወክወዩን ለትራንስፖርቴሽኑን እንዲያሳልጥ የመንገድ የማስፋት ስራ እንሰራለን። በሁለተኛ ደረጃ ደግሞ የምንሰራው ግራና ቀኝ ያለውን የመሬት አጠቃቀም ወይም ደግሞ ላንድ ዩዝ የምንለውን እሱን አጀስት የማድረግ ነው። የልማትን ጥቅም የምታውቅ አያት ነው የነበረች፣ እና ይሄ የእሷ ፕሮፐርቲ ነው የነበረው በጣም ሰፊ ነው የነበረው። ከስልሳና ሰባ ዓመት በላይ የቆየ ፕሮፐርቲ ነው፣ ቅርስ ነው። ኮሪደር ልማት መጥቶ፣ እኔ ከውጭ እንደመጣው ነበር ደብዳቤ ደረሰን። አባታችን በኑዛዜ ሁለት ነገር ነው ትቶ ሄደው። አንደኛ አልሙት፣ አስፋፉት። ሁለተኛ ለልማት ከተፈለገ ግንባር ቀደም ተሳትፎ አድርጉ። በክቡር ጠቅላይ ሚኒስተራችን ኢኒሼቲቭ የተጀመረው አዲስ አበባ ተጀምሮ በመላ ሀገራችን የሰፋው የኮሪደር ልማት ለጎንደር የደረሰላት ለብቻዋ የመጣላት ሁሉ ነው የሚመስለንኛ። ይህ ልማት ሲመጣ ለሕዝቡ ትምህርትን የሰጠ ቤቱን እያፈረሰ ፎቁን እያፈረሰ ከከንቲባው ጋር እየተግባባ መንገድ የከፈተ በክቡር ሚኒስትራችን ምክንያት ዘዚህ ደርሷል መቶ ዓመት ተረስታ የቆየች ከተማ ነች ተመልካች አንሆንም አክቲቭሊ ፓርቲስፔት ማድረግ አለብን የእኛ ቤተሰብና የእኛ ሀብት ብቻ ቢያብብ ከተማው ጨልሞበት ምንም ትርጉም የለውም ነጻነት ሲባል ባንዲራ ብቻ ማውለብለብ አይደለም ነጻነት ሲባል አልምቶ ራስን አጉልቶ ማሳየት ነው ነው መንግስት ከባለሙያዎች ጋር ተመካክሮ የሰራውና እየሰራው ያለ ለምሳሌ አብያተ መንግስታቱ ላይ ጥገና እነ ሼክስፒር በእንግሊዝ ሀገር ከነበሩ ጊዜ በኋላ የተሰራ ነው። የቲያትር አዳራሽ ነው። የአውሮፓን ስልጣኔ ለማስገባት የጎንደር ነገስታት ይጥሩ እንደነበረ የሚያሳይ ነው። ያን ይህን ያህል የጎላ እድሳት ተደርጎለት በአሁኑ ሰዓት መጠገኑ፣ ከቅርስነት ሳይወጣ የታሪክ አሻራው ሳይጠፋ ትልቅ የታሪክ እድሳት ጥገናን የተደረገ ወደ ፍርስራሽ ድንጋይነት እየተቀየረ የነበረን ታሪክ የመለሰ ፕሮጀክት ነው። አሁን ምንጭ እያየነን ነው። ብርሃን እያየነው መብራት እያየን ነው። መንገድ እያየን ነው። በጦለት እንገድፋለን ሀገራችን ሰላም እንድትሆን። የኮሪደር ልማቱና ቤተ መንግስቱ ስራ ከተጀመረ በኋላ ግን አንደኛ እንደምታዩት ነው። ቤተ መንግስቱ ከገባን በኋላ ውጡ አይልም፣ ልቀቁኝ አይልም ለወደፊት ምን ይደርስበት ይሆን የሚል ስጋትም ቀርፎልናል። ህብረተሰቡ በይበልጥ እየጎበኘ እየተደሰተ እየተዝናና ነው የሚታየው። እዚያም በላይ ደግሞ የመስራት ፍላጎቱ፣ ተነሳሽነቱ እጅግ በጣም እየጨመረ ነው ያለና ጎንደር አሁን የቀደመ ማንነቷ ተመልሶላታል። ከተማው ለዘመናት የቆይን ችግሮች ነው እየፈታን ያለን። የፕላን ችግር እየፈታን ነው። በዚህ ውስጥ ከተማው በፕላን እንዲመራ ያበላሽናቸው ጊዜያቶች በጣም በርካታ ነው የነበሩ። እሱን እያስተካክል ነው። የድሬኔጅ ሲስተሞች ሙሉ መሬት ላይ ያሉት እያስተካከል ነው። የመብራት እያያችሁት ነው። ከተማው በሙሉ በመብራት ኬብል የተውሰበሰበ ከተማ ነው የነበሩ። እሱን ታች እያወረድ ነው። ከተማው ዩኒፎርም አይነት ከለር እንዲኖረው የማድረግ ስራ መሪ ማለት ደግ የሚመራ ነው። ሰላም የሚመራ ነው። ህዝብ ማስተማር ነው። የጎንደር ሙስሊም ትምህርትን የወሰደ ምስጋናውን ያቀርባል። የምታዩት ይህ ቅዱሳት ስዕላቱ ለ343 ዓመታትና ዘመናት ህንፃው ለ343 ዓመታትና ዘመናት ሲኖር እድሳት አልተደረገበትም። አሁን ላይ የምንገኘው ኦልሞስት ዲሞሊሽ አድርገን ሳይት ክሊር አድርገን ዲዛይን ሪቫይዝድ ከተደረገ በኋላ ወደ ስራ የምንገባበትን ሁኔታ እያመቻቸን ያለ ነው። እንደምታዩት ማቴሪያሎችን እያስገባባን ነው። ሶ ከዚህ በፊት የነበረው ጃን ተከል እንደዚህ አልነበረም። የከተማው መዝናኛ ነው የነበረ። እምነት አባቶች በጣም የሚያግዙ የቆዩ በተለይኛ ከተማ ላይ ሰፋፊ ቦታ የተያዙ ጉዳዮች ነበሩ። እሱን ሁሉ ክሊር አድርጎ አጥራቸውን አፍርሰው ግቢያቸው ውስጥ ገብተው እየሰራን ያለ ነው። እኛ በሰጠናቸው ፕላን መሰረት ህንፃዎችን እያለሙ የሀገር ሽማግሌዎች ኤቭሪዴይ ይጎበኛል። ይሄ ልማት ያለ ማህበረሰባችን ተሳትፎ እውን ሊሆን አይችልም። እሱም ብቻም ሳይሆን ቤተክርስቲያኗ ለዚህ ያሳየችው ኮሚትመንት ለዚህ ያሳየችው ተሳትፎ እጅግ የሚደነቅ ነው። ምክንያቱም አሁን ባለው ሁኔታ ይሄ የምናየው ኤሪያ ከአሁን በፊት በርካታ የሆነ የመካነ መቃብር የተሰራበት ቦታ ነበር። ይሄን በማንሳት ለኮሪደሩ ልማት ቅድሚያ የሰጠችበት ሁኔታ ነው ያለውና ይሄ ትልቅ የሚበረታታ ለህዝቡም አሪያ የሆነ ተግባር ነው ብሎ መውሰድ ይቻላል። ትልቅ አገር ነው ጎንደር። ሀውልት ያለው ነው። ታሪክ ያለው ነው። አርበኛ የወጣ አገር፣ ጠላትን የተከላከለ አገር፣ የቀላል አገር አይደለም። በጎንደር ላይ ሰላም እንዲኖር ጦላታችን ሌትና ቀን ነው የምናደርገው አንተኛም ተኝተንም አናውቅ። በአሁኑ ጊዜ ከተማችን የመጀመሪያው ፌዝ የኮሪደር ልማት ጨርሰናለኝ። ኦልሞስት ህዝቡም ተሳትፎ ኦልሞስት ከ650 ሚሊየን ብር በላይ አውጥቶ የራሱን ቤት አካባቢ እየጠገነ እያስተካከለ እኛ በምንፈልገው እየሰራ ነው የሚገኘው። በቀጣይ 12.5 ኪሎ ሜትር ለመስራት አቅደን እየሰራን ነው። በዚህም እንግዲህ የቦታ ክሊር የማድረግ የራይት ኦፍ ዌይ ችግር ያለባቸውን የማስተካከል ስራዎች ተርተናል። በአጠቃላይ የሁለተኛውን ዙር ለማጠናቀቅ ከ1.7 ቢሊዮን ብር በላይ የሚጠይቅ ነው የሚሆነው። ሁለተኛው ፌዝ ከአጼ ቴድሮስ ሃውልት ፒያሳ እስከ አጼ ቴዎድሮስ ኤርፖርት ድረስ ያለው 12.5 ኪሎ ሜትር ለመስራት ነው እየተንቀሳቀስን ያለ የዚህም ዲዛይንና ምን እንደምንሰራ ኮምፖነንቶቹ፣ በተለይ ከዚህ ከኮሪደር ልማት ጋር የብስክሌት ሌን የእግረኛ ሰፋፊ መንገዶች እንዲያውም መንገዶችን ኦቨር ሌን የማድረግ የአስፓልት ስራዎችን፣ የግሪነሪ ስራዎችን ጨምሮ ወደ 1.7 ቢሊዮን ብር ይጠይቃል። እሱን እንግዲህ ህዝባችን እንዲሳተፉበት መላ የጎንደር ወዳጆች በሙሉ የሚሳተፉበት ፕሮግራሞች እያዘጋጀ ነው። ዛሬ እንግዲህ በዚህ መልኩ የተዘጋጀው ፕሮግራም አንዱ የሀብት ማፈላለጉ አንዱ አካል አድርገን ነው የምንወስደው። እስከ ቱሪዝም ያለውን እስከ ክልል እስከ ፌዴራል ያለውን በጣም እያመሰግን ያለ እስከ ዛሬ ድረስ ያልነበረውን እይታና ያልነበረውን ምልከታ አሁን ቱሪዝም ተመልሶ ወደ ቅርስና ወደ ታሪካውያን ቦታዎች ተንቀሳቅሶ ስለሆነ በጣም እያመሰግን ወደፊት የታሰበው እንዲፈጸምልን በጸሎትና በእንቅስቃሴ ላይ እንገኛለን። አፍርሶ ቤቱ የግሉም ካርታ ቀንሰን መሬት ወስደን ወስደንም አልመለስንም። ራሱ ገንብቶ እኛ በሰጠነው ፕላን ሰርቶ ነው አሁን ሕዝቡ እየተጠቀመ ያለና ሕዝቡ በጣም ያገዘው የደገፈው ፕሮጀክት የመጀመሪያው ቀጣዩ ትውልድ ለመስራት ለማልማት ይሄን አድርግ ለማለት አሁን ቀደም የተሰራው ማመስገን ግድ ያስፈልጋል። በተጨባጭ ከመቶ አመት ወዲህ ልማት አልነበራት። ልማቱ አሁን ተስፋ ሰጭ ነው፣ በጣም የሚያስደስት ነው፣ የሚያነሳሳ ነው። የጎንደር ተወላጅም ኢትዮጵያውያን በአጠቃላይ ሁላችንም በገንዘብ በእውቀት፣ በጉልበት፣ በጸሎት፣ በሀሳብ መረባረብ ይጠበቅብናል። ዘርፈ ብዙ ልማቶች ይጠበቃሉ። ጎንደር ጎንደርነቱ አይደለምና፣ ሁላችንም የአቅማችን መስራት ይጠበቅብናል። በዚህ ደረጃ እንግዲህ እኔ ረዘም ያለ ጊዜ ቆይቻለሁ፣ እዚህ ከተማ በዚህ ደረጃ ደርሰን አይቼ አላቅም። የመግባባት ደረጃ ከህዝብ ጋር ማለት ሰው ልማቱን ደግፎ ራሱ ነው የሚጠብቀው፣ ራሱ ነው የሚሰራ። ስህተትም ሲያይ ወዲያውኑ ኮሚኒኬት የሚያደርገን ያልሆነ ነገርም ሲያይ እያገዘን ያለ ህዝባችን ነው። ገንዘብም እያዋጣ ነው። ስለዚህ ባለቤቱ ነው። ከመስራት አኳያ በጣም በርካቶች ለምሳሌ ማዕድ አዘጋጅተው እዛ የቀን የሚሰሩትን ሰራተኞች ማዕድ ያጋሩበት ብዙ ነው። በጉልበት ወጣቶች የአብሮ አደግ የሰፈር ማህበራት መጥተው ሁለት ቀን እንሰራለን በጉልበት የምናዋጣው የለንም ብለው አብረውን መጥተው ይሰራሉ። እንግዲህ ጎንደር ስሪቷም ኢትዮጵያዊ ነው፣ መልኳም ኢትዮጵያዊ ነው። ስለዚህ የኢትዮጵያውያን መልክ የሚታይበት አካባቢ ነው። የተሰራችውም በኢትዮጵያውያን ነው። ጎንደር አሁንም እንግዲህ ዳግም ትንሣኤ የሆነ የጎንደር ብለን እናስባለን። ስለዚህ የጎንደር መልክ ላይ የየራሳቸውን ኢትዮጵያውያን የሚያሳርፉበት መርሃ ግብር ነው እንዲኖረን የፈለግ ነው። ይሄ አሁን ያለው ታሪክ የእኛ ብቻ አይደለም። አሁን የሚኖረው ሰው ታሪክ ብቻ አይደለም። የመላ የኢትዮጵያውያን ታሪክ ነው። ትላንትና ሁሉም አዋጥተው ነው የተገነባ ነው፣ በእውቀት በገንዘብ አንዳንድ ኖራ ሩቅ ቦታ ነው። ለምሳሌ አብያተ መንግስቱ ሲገነባ ሩቅ ቦታ የመጡ ኖራዎች አሉ። ድንጋይ ተመርጦ ከሩቅ ቦታ ነው የሚመጡት። እንጨት አሁን እኛ አብያተ መንግስቱን ባልኮኒዎቹ ምናምን ከኦሮሚያም ከደቡብም ከሌሎችም ቦታዎች ላይ አፈላልግ የምናመጣቸው እንጨቶች ናቸው። መልምለው ይህ ይሆናል ይህ ነው የሚሆናችሁ፣ አባቶች ይህን የሚጠቀሙ ብለው ከኦሮሚያ ያሉ አባቶች፣ ከደቡብ ያሉ አባቶች የሚመጣ እንጨት ነው። የጋራ አሻራችን ነው። ይሄ ኢትዮጵያን አብረን የሰራናት፣ አሁንም አብረን የገጠመንን የሀብት ችግር በአቅማችን እየሰራ ናቸው ያሉ ሞክር ናቸው ያሉ፣ በጣም በርካታ ናቸው። ግን በራሱ የጥንት ከተማ ስለሆነ ልክ አንድ በእድሜ ገፋ ያለ ሰው ልታክም ልቡን አሞት፣ ስትከፍት ኩላሊቱ ወይ ጉበቱ አሞት ታገኛለህ። እንደዚህ ጥንታዊ ከተሞች እንደዚህ ናቸው። አንዱን ልታክም ስትከፍት ሌሎች ችግሮች አሉ እና ብዙ ያልጠበቅካቸው ነገሮች የሚከሰቱበት በመሆኑ ትንሽ መንገዱን ከፈትፈት ማድረግ ብቻ የሚያስፈልጋቸው አሉ በኮሪደር ልማት ላይ። የእኛ ግን ጥንታዊ ከተማ ስለሆነ ብዙ የምንነካው ብዙ ነውና ትንሽ ገንዘብ ያስፈልገናል። የቆየንበት የጸጥታ ችግርም ጉዳይ አንዱ ለእኛ እንቅፋት ሆናል። እንደፈለግ ነው ልማቱን ላለማምጣት መላ ኢትዮጵያን በጎንደር ልማት ላይ የትላንት የአባቱን የአያቱን ታሪክ እንዲደግም ጥሬን፣ አስተላልፋለሁ። አመሰግናለሁ። ሀይሎ ስብሐት ለዓለም ወላለማ ከደቡብ ከሌሎች ቦታዎች ላይ አፈላልግ የምናመጣቸው እንጨቶች ናቸው። መልምለው አባቶች ይህን የሚጠቀሙ ብለው ከኦሮሚያ ያሉ አባቶች፣ ከደቡብ ያሉ አባቶች የሚመጣ እንጨት ነው። የጋራ አሻራችን ነው። ኢትዮጵያን አብረን የሰራናት። አሁንም አብረን የገጠመንን የሀብት ችግር በአቅማችን እየሰራ ናቸው ያሉ እየሞከር ናቸው ያሉ በጣም በርካታ ናቸው። ግን በራሱ የጥንት ከተማ ስለሆነ ልክ አንድ በእድሜ ገፋ ያለ ሰው ልታክም ልቡን አሞት ስትከፍት ስትከፍቱ ኩላሊቱ አሞት ታገኛለህ። እንደዚህ ጥንታዊ ከተሞች እንደዚህ ናቸው። አንዱን ልታክም ስትከፍት ሌሎች ችግሮች አሉና ብዙ ያልጠበቃቸው ነገሮች የሚከሰቱበት በመሆኑ ትንሽ መንገዱን ከፈትፈት ማድረግ ብቻ የሚያስፈልጋቸው አሉ፣ በኮሪደር ልማት ላይ የእኛ ግን ጥንታዊ ከተማ ስለሆነ ብዙ የምንነካው ብዙ ነውና ትንሽ ገንዘብ ያስፈልገናል። የቆየንበት የጸጥታ ችግር ጉዳይ አንዱ ለእኛ እንቅፋት ሆናል። እንደፈለግ ነው ልማቱን ላለማምጣት መላ ኢትዮጵያውያን በጎንደር ልማት ላይ የትላንት ያባቱን የአያቱን ታሪክ እንዲደግም

እጅግ አስደናቂ ነው። መብራቶችን መልሱልን። እናመሰግናለን።